አሰላሙ አሌይኩም ረህመቱላ ወበረካቱ፣ ውድና የተከበራችሁ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በአዩና ሱመያ ጉዳይ እርቅ ሊፈጸም ነው ተብሎ አንድ ድርጅት እንግዲህ አገናኝቷቸዋል ማለት ነው ለማንኛውም ሁለታቸውም ያልተስማሙበት ደረጃ ተደርሷል። ነገሩ ከረዋል። ሰይድ እንግዲህ ሁለቱን አስማምቶ የማኖር የራሱ የሆነ ጥበብ ሊኖረው ይገባል። ላለውኝ ሰይድ በጣም ነው የሚያሳዝነው። ከኢትዮጵያ የመን፣ ከየመን ኢትዮጵያ በመመላለስ ልጆቹንም ማግኘት ያልቻለበት ሁኔታ ነው። ሱመያ በጣም አምረራለች። ሁለተኛ ሚስት ማግባት እንግዲህ በሰይድ አልተጀመረም። ፍትህ ለሰይድ ልንል ይገባል ማለት ነው። ሱመያ ልጆቿን በጋራ ትዳርነቱ፣ ባልነቱ ቢቀር እንኳ ልጆቹን በጋራ በፍቅር በሰላም ለማሳደግ ይህን ሁሉ አጥር ማድረግ አልነበረባትም ማለት ነው። ልጆች ደግሞ አባታቸውን እናታቸውን አንድ ላይ ማየት ይፈልጋሉ፣ በአንድ ላይ መኖር ይፈልጋሉ፣ ፍቅር ይፈልጋሉ። ስለዚህ ሱመያ ዙሩን አታጥብቂ፣ ዙሩን ላላ ወይም የሆነ ብቻ አረጋጌው ማለት ነው። አዩ እንግዲህ በቃ አዩ የምትፈልገው ገንዘብ ነው። በቃ ገንዘብ በጣም ነው የምትወደው። ስምንት መቶ ሺህ ብር፣ አራት መቶ ሺህ ብር ቤት በስሜ፣ በቃ የምትለው ነገር አላት። ብዙ ጊዜ ሴቶች ቁሳቁስ ነገሮችን ያመልካሉ፣ ይወዳሉ ይባላል እና ብዙ ወንዶች ለትዳር ሲጠይቁ ምን አለ የሚባሉ ጥያቄዎች በአሁኑ ሰዓት እየበዛ ስለሆነ እና አዩ የምትባለው ትንሽ የገንዘብ ላይ ኃይለኛ ናት። አራት መቶ ሺህ ብር በንትን ያስገባልኝ ቤት ኪራይ መከፍለው የለኝም ተተኛ ትህድ ነው የምትለው እንጂ ስለወደፊት ህይወታቸው ወልደው ከብደው ስለምን እንደሚኖሩ ስለሱና ስለ ሱመያ ህይወት ራሱ የሚያስጨንቀው ጉዳይ የለም ማለት ነው። አንድ ሰው ትዳር ያለው ወንድ ወይም ልጆች አሉት ቤተሰብ ያለው ወንድ ባሌ ወይም ትዳር የሆነኛ ብለን ስናገባ የበፊት ህይወቱን መውደድ ይኖርብናል፣ ግዴታ ነው። ምክንያቱም ያንን ካላከበርንለት ወንድ ልጅ የበፊቱን ህይወትኛ ካላከበርንለት ካልወደርንለት ይህኛውን ህይወታችንን የኛን እንትን አይደልንም እና ግዴታ ያወቅነውን ነገር እያወቀን የገባንበት ነገር ላይ የበፊቱን ህይወት ልናከብርለትና እንዲሁም በቃ ይዞ ያልፋል ብለን ከጎኑ ልንሆን ይገባል ማለት ነው። እንደ አዩ ዝም ብላ ጠጠጠጥ ነው የሚያረጋት። ለማንኛውም ሱመያ በርቺ፣ ጀግና ነሽ፣ ያልተንበረከክሽ ነሽ። ያውም እንግዲህ መልካም መመላለስ ብለናል። ያው ከሰና ወይም የመን ኢትዮጵያ ከኢትዮጵያ ሰና የመን መመላለስ አብዝቷል። እንግዲህ ሰና ማለት የመን ውስጥ የሚገኝ ክልል ወይም ከተማ ነው ማለት ነው። ብዙዎቻችን ሰና ምንድን ነው እንላለን። እና ሰና ያው አዲስ አበባ እንደምንለው ትልቋ ከተማቸው ነገር መሰለችኝ። እና ለማንኛውም መልካም መመላለስ ብለናል። ሱመያ መልካም ጥንካሬ ብለናል። በመካከል ግን የሚጎዱት ልጆች ናቸው። ልጆች ለትምህርት እድሜያቸው ሲደርስ መማር አለባቸው። ልባቸው ንጹሕ ሆኖ በሰላም በፍቅር ቤት ውስጥ ሲመጡ ፍቅር እንዲሰጡ ሆኖ የሚፈልጉት ተሟልቶ በልጆች እድሜ ላይ በተለይ በአሁኑ ሰዓት ልጆች ልጅ የሚባል የለም። ምክንያቱም ልጆች በጣም በስለዋል። ልጆች በጣም የኑሮ ውድነቱ ጋር የተለያየ ነገር አይምሯቸው እሸቱ መለሰ ጋር ሲቀርቡ ራሱ ልጆች በጣም ነው የሚናገሩት ከትልቅ ሰው እንደሚበልጥ የሚያስመሰክረውና እንደውም አንድ ልጅ ከሚኪያዥ እና ከትምህርት ቤት ክፍያ ብትባል የትምህርት ቤት ክፍያ የመረጠችበት ነገር ነው እና አያችሁ በጣም ነው የሚገርመው በጣም ነው እንትን የሚለው ስለዚህ ልጆች ፍቅር ይፈልጋሉ ዘና ብለው መኖር ይፈልጋሉ በቃ እንደ ልጅነታቸው ማደግ ይፈልጋሉ ሲያድጉ ደግሞ የእኛን ዕጣ ፈንታ የእኛን ጉዳይ ይቀበላሉ የቤተሰብ ሀላፊነት በእድገታቸው ሁኔታና ስለዚህ ሱመያ ነገሩን ከረር አታድርጊ ነገሩን ላላ አድርገሽ አንድ ላይ ለመሆን ሞክሩ። እኛ ስለተመልካችም አስቡ እንጂ፣ ሁልጊዜ እናንተ የመን ስገቡ የመን ስንገባ፣ ኢትዮጵያ ስገቡ ኢትዮጵያ ስንገባ፣ አዳማ ስገቡ አዳማ ስንገባ፣ እኛ እኮ ራሱ ተቸገርን። ትራንስፖርት ባናወጣም በቃ ተቸጋግረናል። ስለዚህ ለእኛም ፍትህ፣ ለተመልካችም ፍትህ፣ ለሰይድም ፍትህ፣ ለሱመያም ፍትህ። አዩ ወይ እንዴ፣ ከህይወታቸው ውጭ በቃ ውጭ እድልሽ ሞክር የሌላ ቦታ ለማንኛውም ፈታ እንደምትለው አልጠራጠርም። ሀቂቀተን እንደ ቀልድ የምናየው ነገር ሊኖር ይችላል። ይህ ነገር በእርግጥ ይሄ ድራማ ነው የሚሆነው። እውነተኛ ታሪክ ቢሆን አስባችሁታል? ምን ያክል ልብ እንደሚሰብር፣ ምን ያክል ተጽዕኖ እንደሚያሳድር አስቡት። እና እንግዲህ ለማንኛውም የሪል ስቴት ባልተቤቱ እርቁን ለመፈጸም ዳርዳር እያለ ነው እንደሚያስታርቃቸው ለሰይድም አስቡለት ከዛ ከዚህ በማለት ደከመ እያለ ነው አዩ። እኔ እሷ ጋር ጉርብትና አይኖረኝም አልፈልግም፣ የሚል ድምዳሜ ውስጥ እየደረሰች ነው አዩ። አክራለች። ከኋላ የመጣ አይና ወጣ ይላል ያገሬ ሰው። እና ከኋላ መተሽ እንግዲህ ያዙ ይልቀቁኝ፣ ዘራፍ ካኬ አትበይ ሱመያ። እያባለችሽ መስመር ስታዝሽም እሺ፣ ይህን ስትልሽም አቤት ወዴት ብለሽ ሁለተኛ ሚስት ማለት አቤት ወዴት ብለሽ ማደር ነው። በቃ አውቀሽ የገባሽበት ጉዳይ ስለሆነ ማለት ነው። እዚህ አጋጣሚ እስኪ ከጨዋታ መካከል ቁም ነገር ልናገር። ሴቶች ወይ ሁለተኛ ሚስት እያላችሁ የመጀመሪያ ሚስትን ሕይወት አታጠልሹ። በቃው የኢትዮጵያ ወንዶች ለሁለተኛ ባልነት አይበቁም፣ በቂ አይደሉም። በኢትዮጵያ ስታንዳርድ አይሆንም። እስልምና ስለፈቀደ ሸሪአ ስለፈቀደ ብቻ ሁለተኛ ሚስት ብንሆንም እያላቸው የምትንጠለጠሉ ጠለጠሉ የመጀመሪያ ሚስትን የመጀመሪያ ትዳርን ልጆችን አታስለቅሱ። ነግ በእኔ ነው እና ታው ማለት እወዳለው አላልንፈራና ለራሳችን ደግሞ በቃ ትዳርን እርዚቅን በሰላታችን በዱዋችን ውስጥ መፈለግ ይኖርብናል እንጂ የአማራ ህይወት ላይ የገባን አንድ በጥብጥ አንድ በረት ውስጥ ተንኮለኛ ከብት ካለ ሙሉ በረቱ ይበጠበጣል። በጣም ይረበሻል። ስለዚህ የዛን ያክል ነው የናንተ ምና ታው ማለት እወዳለሁ። ለማንኛውም የዛሬ ቆይታችን ይህን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ እያደረጋችሁ አብራችሁኝ ሁኑ፣ ክበሩልኝ። ባይ ባይ።